ፖለቲከኛውን ዶክተር ታዬ ነው ሮል ሞዴል ማድረግ ያለባቸው ወጣቶች ወይስ ተመራማሪውን ዶክተር ታዬ? እድሜ ልኬን የስርዓት ለውጥ ነው ስፈልግ የኖረው። ለዛ የምችላትን ሳድር ቆይቻለሁ፣ አሁንም እያደረኩ ነው። ያሉትን እውቀት ለማካፈል የሞከሩበት አጋጣሚ ሀገር ቤት ተመልሶ ሀገሬን ለማየት ነው እንጂ የሆነ ፕሮጀክት ይዤ የሄድኩት ነገር የለም። እኛንን አዋቂዎች የሚል እብሪት ነበረበት የሚል ትችት ይሰማበታል። አሁን በቅርብ ጊዜ አንድ ሚሊዮን በላይ ሕዝብ መሞት አለበት በሌላት ኢኮኖሚ ማድቀቅ አለባት ሀገሪቷ። ኢህአፓ አለ ለማለት ሚያስችለው ውጭ ሀገር ያላችሁ ሰዎች ብቻ ናቸው። አሁን አምስት ዓመት የተወሰኑ ሰዎች ከመግባታቸው ውጭ ጠቅላይ ሚኒስትር አብይ አህመድ ስለሚፈራውም ጭምር ነው። በኢትዮጵያ ፖለቲካ ላይ ምንም አይነት ተጽዕኖ አልነበራችሁም። የሞተ የተቀበረ የተሸነፈ ድርጅት ቢሆን ኖሮ ዛሬ ስለ ኢህአፓ እናወራም ነበር እርስ በእርስም የመበላላት ነገር ነበረው። በተለይ ደግሞ ወደ መጨረሻ አካባቢ ግን ያ ስርዓት ለውጥ እስኪመጣ ድረስ ሰው እየሞተ እኮ ነው። ስለዚህ የኢህአፓ ትግል የተሸናፊዎች ትግል ነው ማለት እንችላል። በነገራችን ላይ መሬት ጥያቄ አሁንም አልተመለሰም። እርስዎ ያለሙት የህይወት ግቦ ላይ ደርሰዋል? አሳክቸዋለሁ የሚሉት የህይወት ግብ ምንድን ነው?